ሰላም ጤና ይስጥልን። ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። አቶ ታዬ ደንደአ የሰባት ዓመት ከሁለት ወር እስር ተፈረደባቸው። የቀድሞው የሰላም ሚኒስትር ዴኤታ እና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር እስር ተፈረደባቸው አቶ ታዬ ዛሬ አርብ ህዳር 26/2018 ዓ.ም. የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስት እና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው የመንግሥት ከፍተኛ ባለሥልጣን እና የክልል ምክር ቤት አባል የነበሩት አቶ ታዬ ሕገ ሕገ ሕገ ወጥ የጦር መሣሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከስልሳ ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸውን ሦስት የመከላከያ ምስክሮች ነበሩ፤ እነርሱም ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን ነገር ግን ቅሬታዎች አሉን ሲሉም ለቢቢሲ አፋን ኦሮሞ ተናግረዋል። ዐቃቤ ሕግ እና ተከሳሹ አቶ ታዬ ደንደአ ከቤታቸው በተገኘ ሕገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን፣ በክርክሩ ወቅትም ዐቃቤ ሕግ ሁለት ምስክሮችን አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩን ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደኅንነት ስጋቶች ስላሉባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትሩ ጽህፈት ቤት ደብዳቤ እንዲጽፉ እንደነገራቸውም ገልጸዋል። ከዚያም በወቅቱ የሰላም ሚኒስትር ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ቢናልፉ አንዱ ዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውንም ተናግረዋል። በዚህ መሰረት በ2015 ዓ.ም. አንድ ክላሽ ጥይቶች ክላሽ ጥይቶች፣ ከዚያ ሁለት ካዝና ጋር ከግለሰብ ተቀብለው መውሰዳቸውን፣ ይህን ፍቃድ ሳይወጣለት በቁጥጥር ስር መዋላቸውንም ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ ዳነች አበቤ፣ አምባሳደር ብናልፍ አንዱ ዓለም፣ ምክትል ኮሚሽነር መላኩ ፈንታ እና የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒኒ የመከላከያ ምስክሮቹን በማድረግ አቅርበዋል። ሆኖም ፍርድ ቤቱ ቀርበው ምስክርነታቸውን ለመስጠት የቻሉትን አምባሳደር ቢናልፍ አንዱ ዓለም እና ኮሚሽነር መላኩ ፈንታን ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉሱ ቀሪዎቹ ሶስት የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛዬን ራሱን የመከላከል ሕገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉ እንቃወማለን ያሉት ጠበቃው፣ ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። ችሎቱ በአቶ ታዬ ላይ ካሳለፈው የእስር ውሳኔ በተጨማሪ የአምስት 5 ሺ ብር የገንዘብ ቅጣት የወሰነባቸው ሲሆን ጠበቃቸው በአጠቃላይ የፍርድ ቤት ውሳኔ ላይ ይግባኝ እንደሚጠይቁም ለቢቢሲ ተናግረዋል። ዐቃቤ ሕግ ሦስት ተጨማሪ ክሶችን በአቶ ታዬ ደንደአ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታኅሣሥ 8 2018 ዓ.ም ቀጠሮ ሰጥቷል። ከህገ ወጥ የጦር መሣሪያ ጋር በተያያዘ በቀረበባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንደአ ዐቃቤ ሕግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። ወደ ስልጣን ከመምጣታቸው በፊት በፖለቲካዊ እንቅስቃሴያቸው ምክንያት በእስር ላይ የቆዩት አቶ ታዬ ደንደአ የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ከመጣ በኋላ የመንግስት ተሿሚ በመሆን ሲያገለግሉ ነበር። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታ እና በመንግስት ውስጥ ስላለው ጉዳዮች ለመገናኛ ብዙኃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አስተዳደር በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴኤታነታቸው በጠቅላይ ሚኒስትር በተጻፈ ደብዳቤ ተሰናብተዋል። ከዚያም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችት እና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው አንድ ዓመት ለሚጠጋ ጊዜ በስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ ም ጀምሮ በድጋሚ ታስረዋል። አቶ ታዬ ከጠላት ጋር ማበር እና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ከቀረቡባቸው ሁለት ከባድ ክሶች ነጻ ተብለዋል። ተከሳሹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበሩ ቢሆንም ነገር ግን በድጋሚ እንዲታዩ ተወስኖ ነበር። አቶ ታያሁን የሰባት ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት ሶስት ተጨማሪ ክሶች እንደቀረቡባቸው መግለጹ ይታወሳል። ጠበቃቸው አቶ አበራ ንጉሴ እንደተናገሩት ሶስቱ ክሶች ሁከትና ብጥብጥ ማስነሳት፣ እንዲሁም በሕግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና ሀገርን የመድፈር ወንጀል ናቸው።